አታምጣ ስለው እያመጣ ቆለለዋለ ያገሬ ሰው። አቤት ፍቅርዬ! ወይኔ ወይኔ ወይኔ! ሰላም ሰላም! እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኛላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ሕዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶል ሙክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው አሳዋሴታችሁን በኮሜንት እንድሰጥ እያልኩኝ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። እንግዲህ በቅርቡ ወደ አስር ሺ እንደምንገባ ተስፋ አርጋለሁ ማለት ነው። ዛሬ እንግዲህ ፍቅርዬ በፉፉ ቤት ያበደ ያበደ ያበደ ያበደ ስራ ይዛ መታለች ማለት ነው። እንግዲህ እኛም ቸብ ቸብ ቸብ አርገን ከወገባችን ጎንበስ ከአንገታችን ቀና ብለን ተቀብለናል ማለት ነው። እናንተስ ቤተሰቦች እንዴት አያችሁት? ተቀበላችሁት? ወይንስ ምን ሀሳብ አላችሁ? ምን ይስተካከል? ምን ይጨመር? ምን ቅመማ ቅመም እንጨምርበት? የሚለውን ነገር ሹክ በሉን በኮሜንት ማለት ነው እሷ ሰሞኑን ጋር እየሄዳችሁ ሹክ በሉ እንጨምርበታለን ማለት ነው። እንግዲህ ሰሞኑን ከባድ ቦምብ እንደሚፈነዳ ተሰምቶኝ ነግሬያችሁ ነበር ህልሜን እና የው እንግዲህ የመጀመሪያው ቦምብ ፈንድቷል ማለት ነው። እሱ ምንድነው ፍቅርዬ እርጉዝ እንደሆነች ተናግራለች። እንግዲህ አርግዣለሁ፣ ሳረግዝ ደግሞ ያጥወለውለኛል፣ ያስታወቀኛል፣ አሁን ነው ትንሽ የተመለሰልኝ ብላለች ማለት ነው። በቃ የእርግዝና ስሜት እሷ ላይ ያለ፣ እንዲሁም ደግሞ በጣም እያማረባት ነው። እየመጣች ያለችሁ ታውቃላችሁ ሰሞኑን በጣም አምሮ ብሻለሁ በተጨመረ እያልናት ነበር። ልክ እኔ መቼ ገባ የሚስጥሩ ጋይስ ቤተሰብ ልካ እንደዚህ አሳመራት ቤቢ ነው ማለት ነው። ለማንኛውም ከሶስት ወር በኋላ ፆታውን በደንብ እንደምናይ ተናግራለች። እንግዲህ በዚሁ አጋጣሚ ፉፉ በጣም ደነገጠ። ለምን ለምን ደነገጥክ ፉፉ? ምንድን ነው ይሄ እኮ ያጋጥማል። ምንድን ነው አሁነ ነገር ወንድ አይደለ አንተስ? ወንዶች በሙሉ ምን ወንድ እኮ ማለት ነው። በነገራችን ላይ ማለት ነው ወንድ ትዳር ልጅ ሲሉት ለምንድነው እንደ ጦር የሚፈራው? ይህንን ወንዶች ቤቴ ካላችሁ ሀሳብ እንድሰጡኝ እፈልጋለሁኝ። ለምንድነው የምትፈሩት? ትዳር በቃ ሴት ልጅ አግባኝ ካለች እና አርግዣ ያለው ካለች፣ እንደው ጠላታችሁ ብን ይበል። ብን ብሎ ነው የሚጠፉት ማለት ነው። እና ፉፉ የኔ ድንግለኝ እኔ በፍጹም አልደረስኩብሽም ለማለት ፈልገ ነው ወይስ ምን ለማለት ነው? እንድታብራርልን እንፈልገለ ነገር በፍቅር ቤት ማለት ነው በዚህ አጋጣሚ ነው ብሩካ ብሩካ ማለት ነው እና አስተያየቱ ማለት መነፅሩ ከፍ ዝቅ አደረጋት ማለት ነው። እና ከዛ ደግሞ ፈቲ ፈቲ ደግሞ እዚህ ጦጣ ፊቷ ማለት ነው። በነገሮች ላይ የፈቲና የፍቅሬን ፊት ወደላቸዋል። ክብብ ብላ ትንሽ እየፊትጥና እንትኗን ፊቷን ማለት ነው። ክብልል ክብልል ታደርጋታለች ፈገግታዋ ምናምን ውጣት አርገልቻ አንዳንዴ ማለት ነው ወይኔ ወይኔ ወይኔ ሁለት በአንድ ተጨፍልቆ ሁለት በአንድ ተደምሮ ይላችኋል። ይሄ ነው በቃ እናንተ ምድረ ሽንታ ትናንትና ትናንትና ምንድነው ስሞ ፉፉዬም በጥርሷም፣ በእጇም በቃ ስጠፈጥፎ አልወጣላት አልወጣላት። አሁን ደግሞ እኔ ይሄኛውን ደግሞ ምን ላድርገው? እኔማ እንዲወጣልኝ የሆነ ነገር ይዤ መምጣት አለብኝ አለችና እንግዲህ የሆነውን ነገር ይዛው ምጥት ይዛው ምጥት። ምን ይደረግ እንግዲህ። አዎ ደግሞ ሌላም እኮ አለቅለቅ አይጠፋም ደግሞ። ምን ያሉ በኮሜንት ማለት ነው ልጁ ያብርሽ እንዳይሆን ወይ ማልቲ። ኧረ እናንተስ ምንነው አበዛችሁስ! ምን ነው ምን ነው ምንነው? እንደ መስመር ሳታችሁ ተለቀቃችሁ፣ ተቀድዳችሁ ያለቅጥ። ጋይዝ እንዲ ተሰብሰቡ፣ ወደ ራሳችሁ ተመለሱን። የእኛ ልጅ እንደዚህ ዝም ብላ ለዛም ለዛ ምትል አይነት ልጅ አይደለችም። ሲጀመረ እኛ አሁን ብራም ባር ሰበረልሽ ብለን ነው ምን ድራት ማለት ነው። ዝም ብላችሁ ወሬ አታውሩ። በጎቹ ግን ለእኛ ማተኝ ለራሳችሁ ማተኝ፣ ግርም ይለኛል። ሰው ጭር ሲል አልወድም። የሆናችሁ ዜጎች ማለት ነው ጭር ሲል አልወድም። በነገራችሁ ላይ ብዙዎቻችሁ እንደ ቀልድ አይታችሁት እየሳቃችሁ ምናምን ምናምን ብድሯ ልመልስ ነው ትናንት እነሱ እንደዚያ ስላደረግኩት ምናምን እያላችሁ ነበረ። ግን ያው በውስጥ እንደደረሰኝ ሰበር መረጃ ከሆነ ትክክል ነው፣ ፍቅርዬ እርጉዝ ናት። ስሜቱም ምኑም እንዳያችሁት ነው። ስለዚህ በቃ አምናችሁ ተቀበሉ። ልጅ ጸጋ ነው ልጅ በድሉ ያድጋል የሚል አስተሳሰብ አለን። እንኳን እንደ ፍቅር አይነቱ ጀግና ቀርቶ ማንም ያሳድጋል። ስለዚህ ብዙ አትንጫጩ ማለት ነው። ያው ከዚህ በፊትም አለ ብላችኋል። አሁን የበፊቷ ሴት ናት፣ አሁን ደግሞ ወንድ ነው። በቃ ነው ሲነግራችሁ ማለት ነው። ይመስል ወዲ ቲማቲም ነው። ምን ላርግ እንግዲህ። ታዲያ ፍቅርዬ፣ እንደዚህ ተናግሬ ይውጣልኝ እንጂ ማለት ነው። ነው ወዲ ቲማቲም ነው። አልችልም። አው ደሞ ልጅ አያሳፍርም፣ ጸጋ ነው። ደግሞ አባቱም ቀብራራ ነው፣ ያሳድገዋል ዴ ካብራራው ደግሞ እንኳን የራሱን ለማንም ይበቃል። ግን ድንገት ስለሆነበት ነው እሱ የደነገጠው ማለት ነው ድንገት ላል አንዳንዴ አሁን ድንገት ስትናገር ይ ዛሬ ማለት ነው ቲክቶክ ላይቭ ላይ ቁጭ ብዬ ፈምሼ ማለት ነው እናንተ በመድሃኒዓለም መጥኔ ሀያ አራት ሰዓት ቲክቶክ ላይቭ ላይ ቁጭ ብለው አንድ አበባ ሁለት አበባ እያሉ አዛጋኝ ነገር ማቸው። ይቅርታ አንድ አበባ ሁለት አበባ እያሉ እንደ ቁጭ ብሎ ለሚዝጉ እናንተ ሁለት ሰ ብቀመጥ አረ ሁለ ከዛ በላይ ሳልቀመጥ አርገ ብቀመጥ ቀዋስኩኝ የሱንቱን ልስማው በቃ ሴቱ ምላሳችን ወይ እኔ ምላሳችን እንደ የበርበሬ ውፍጭ ቤት ሆኖላችሁ ቁጭ ቁጭ ብሎ ልቅ ብለን ነበረ ማለት ነው። እና አሁን በቀድክም ብሎኝ እስኪ ቆይ ዛሬ ልጆቻችን መምጣታቸው አይቀርም ብዬ ስገባ ሁሉም ኦንላይን እንዳሉ ታየማል። በቃ ዛሬማ የትርምሱ ቡጡቡጡ ይቀጥላል። እኔ በህልሜ ድሮም ታይቶኝ ነበር አልኩና ማለት ነው ወገን ግብት ስለላችሁ ፉፉዬ ልቅቅብ ያደረግስ የመጀመሪያዋ ኮማች ነኝ። ቪዲዮ ኮሜንቴን ወደ ስልክ አልቀበረብኝ ማለት ነው እና ሰብስክራይብ አርጉኝ። መታችሁ ሰብስክራይብ አርጉኝ ፋንዲሾች፣ አትሳስቱ። ምንድን ነው ስልካችሁ ነው ሰብስክራይብ የሚያደርገው። ከዛ በኋላ ስመቻችሁ ታዩኛላችሁ፣ ሳይመቻችሁ ደግሞ ትተውኛላችሁ። ሾመሽክላ ምንም ለመሳሰሱት ቤተሰብ እንዴ። ለማንኛውም ፍቅርዬን የን ሁለት መቶ ኬ፣ ፉፉዬን መቶ ኬ፣ ቡሪካን ሃምሳ ኬ፣ ፈቲን ሀያ ኬ፣ እኔን አስር ኬ። ወይ እኔ ብቻ ዝቅተኛ በጣም ነው ማዝ ነው በጣም ማለት ነው። እናንተ ለነገሩ እኮ ምንም አይሰናችሁም። ሀያ ሀያኬን ራሱ ከፈለጋችሁ አሁን ራሱ በደቂቃ ውስጥም ሆኖታላችሁ፣ ምንም የሚሰናችሁ ነገር የለም። ቲክቶክ ላይ ሼር ሼር አድርጋችሁ ምናምን። ግን ለምንድን ነው ቲክቶክ ላይ ሼር የማታደርጉልኝ? ዋጋ የለውም ብላችሁ ታስባላችሁ? እንዲ በጣም ዋጋ አለው። ቲክቶክ ላይ ትናጨበጭ የሆነ ነገር ትስንል ነው በደንብ ቪዲዮዎች ቫይራል እየወጡ ተደራሽ የሚሆኑት እና ቲክቶካችሁ ላይ እስክሪንሻት እያርጋችሁ እየወሰዳችሁ ምንድን ነው ቪዲዮ ስሩልኝ ማለት ነው ጋይስ፣ ቪዲዮ ስሩልኝ። ለማንኛውም በጣም እንደምወዳችሁ እንዳትረሱ። የነበረን ቆይታ ይህንን ይመስል ነበረ። የተሰማችሁን ሀሳብ አስተያየት በኮሜንት ታስቀምጡልኝ እያልኩኝ በዚህ አበቃ። ወዳችኋለሁ። መልካም ጊዜ። ቻውቻው